እንደውም ይህን ርዕስ ዛሬ እንዳነሳው መልሶ ምክንያት የሆነ ትላንት ጓደኛዬ በዋትሳፕ አንድ መልእክት ይልክልኛል። መልክቱን ሳየው በጣም ነው የገረመኝ። አንድ ሰው መንገድ ላይ ቆሞ አላፊ አግዳሚውን ይጠይቃል። አላፊ አግዳሚውን ሲጠይቅ ስለ አድዋ ጦርነት የአድዋ ጦርነት በማንና በማን መካከል ነው ይላል። አስገራሚ ነው። የአድዋ ጦርነት መቼ ተካሄደ? መሪዎቹ እነማን ነበሩ? በእነዛ ወገን እነማን ተሰለፉ? በኢትዮጵያ ወገን መሪዎች እነማን ነበሩ? የጸቡ መነሻ ምን ነበር? ምናምን የሚለው ትንሽ የተወሰነ ሊያነቡ ምናምን እንትን ይገደዳሉ። ግን ትምህርት ቤት ውስጥ የታሪክ ትምህርቶች በተሟላ ነገር ተገልጸው ቢሆን ኖሮ ይህንን የሚናገሩ ልጆች የቲፔልፍ ልጆች ናቸው። የቲፔልፍ ዘመን ውስጥ ያደጉ ልጆች ማለት ነው። ትልቁ ተስፋዬ፣ ትልቁም እምነቴ፣ አሁን የሚወለዱ አሁን ያሉ አሁን እያደጉ ያሉ ልጆች ኢትዮጵያ ውስጥ ምን እየተካሄደ እንደሆነ ትናንት ምን ነበር፣ ዛሬ ምንድን ነው ያለው የሚለውን በደንብ ይገነዘባሉ እያምናለሁ። ሁልጊዜም ሁሉም ሰው ያውቃል ማለት አይደለም። አንዳንድ ደግሞ ለምንም ነገር ለእንታ የሌለው ተፈጥሮ ያለው ሰው አላውቃለሁ ግን ለግንዛቤ እንዲሆን ሲጠይቃቸው እንመልከት በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው ኬንያ ኬንያ ከኬንያ ጋር ኢትዮጵያ የተዋጋችው ማን ነው ያሸነፈው ኢትዮጵያ ኢትዮጵያ እሺ ከማን ጋር ነበር የተዋጋችው አንድ ሀገር ዝም ብለሽ ከኬንያ ጋር ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከግብጽ ጋር ከግብጽ ጋር ማን አሸነፈ? ግብጽ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከአማራ ጋር ነበር የተዋጋችሁ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከወላይታ ጋር ነበር የተዋጋችው። ሆሳና ይህን ቪዲዮ ሳይ ከአንድ አስር ዓመት በፊት ኒውዮርክ ጎዳና ላይ አንድ ኢትዮጵያዊ በኒውዮርክ ከተማ ያሉ አላፊ አግዳሚን እየጠበቀ ኢትዮጵያ የት ትገኛለች ይላቸዋል። ኢትዮጵያ የት ነች? ምናም ይላል። የት ነው ኢትዮጵያ የት የምትገኝ ሀገር ነች? እያለ ይጠይቃቸዋል። ዌር ኢዝ ኢትዮጵያ ሎኬትድ ይላል። ኤዥያ ምናምን ያም ሆኖ የተወሰኑ ሰዎች ኒውዮርክ ጎዳና ላይ ኢትዮጵያ የት እንዳለች አፍሪካ ምናምን እያሉ ይጠቅሳሉ። እዚህ ላይ ደግሞ ምናልባት የተወሰነውን ሰው ቆርጦ ሊሆን ይችላል። በዚህ በቲክቶክና የተበተነ ነው እንትን ያሉት። እንግዲህ ልጆቹ የተወሰነ ትምህርት ቤት ውስጥ ተምረው ቢሆን ቢያንስ ጣሊያን የሚባል ነገር ይመጣላቸው ነበር ቢያንስ መቼታዊ በካሄደ ምናምን ይቅር ኢትዮጵያና ጣሊያን የተዋጉት የሚለው ነገር ትውልድ ነው የመጣ ነበር። በእርግጠኝነት በደርግ ጊዜ ምናምን ተምሮ ያለፈ ሰው ሁላችን በዛ በደርግ ጊዜ ተምረው አይተነዋል። በዛ ጊዜ የመጣ የታሪክ መጽሐፍ የምናምን የምናምን አለ ያሉና ጦርነት የውጫሌ ውል ምናምን የሚባል የዛን ጊዜ ላለፈ ሰው ብዙ የሚገርም ነገር አለ። ከዛ በኋላ ለመጡት በተለየ ሁኔታ እንትን ካላሉ የሆነ ክፍተትና ጉድለት እንዳለ ነው በተለያየ መንገር ብንረዳ ምናልባት ከቦታ ቦታ ደግሞ ሁኔታዎች የበለጠ ሊለያዩና ሊባባሱ ይችላሉ። ዛሬ ግን ኢትዮጵያ ውስጥ ያሉ ልጆች ታሪክ መጽሐፍ ላይ ብቻ አይደለም። ቅዳሜ እሁድ ምናምን የከተማው ልጅ አድዋ ሙዚየም ሄዱ እዛ ገብቶ ምንድነው አድዋ? ለምንድን ነው ውጊያው የተጀመረው? ለምንድን ነው የተካሄደው? እነማን ናቸው ውጊያውን የመሩት የመሬት አቀማመጡ ምን ይመስል ነበር? ያኔ ምን አይነት መሳሪያ ይጠቀሙ ነበር? እያንዳንዱን ዲቴል በሚዳሰስ በሚመስል መንገድ የሚያስረዱ ሰዎች አሉ፣ በደንብ በቋሚነት ይህንን የሚገልጹ ሰዎች አሉ። ስለዚህ አሁን ያሉ ልጆች፣ አሁን ያሉ ታዳጊዎች በኢትዮጵያ ታሪክ ላይ ሙሉ ግንዛቤና እውቀት ይኖራቸዋል። በሌላም በኩል ደግሞ የሳይንስ ሙዚየም የሚባል አለ ኢትዮጵያ ውስጥ። አንዳንዴ ከመረ ነው ምለው ይህን በአጭር ጊዜ ውስጥ የምናየውን ነገር በመተ ዓመት ኢትዮጵያ ውስጥ የተፈጸመ የሚመስል ነገር ስለ ሳይንስ ሙዚየም ላወራ አሰብኩና እንደገና ደግሞ አብሮት የሚባል ግዙፍ ላይብራሪ ይመጣል። አብሮት አካባቢ ሄጃ ይቻሉ እዛ አካባቢ ወጣቶች ለልጆቹ ሲርመሰመሱ እድለኞች ናቸው እና በእውቀት ረገድ ታሪክን በማወቅ ብቻ ሳይሆን ራሳቸውን ፈልገው በእውቀት ራሳቸውን ለማደርጀት ያላቸውን ነገር እንድናግሮት ያሉ ላይብራሪዎች፣ እንደ ሳይንስ ያሉ ሙዚየሞች የሳይንስ ሙዚየሙ ማለት ነው። በዛ በዛ ብዙ ነገሮች ለመለወጥ የሚያስችልበት ሁኔታ ተፈጥሯል። ይህንን አይንን መግለጥ እኔ ለሰዎች እንዴት እንደሚቸግራቸው እንዴት እንትን እንደሚላቸው በግላ አይገባኝም። ብዙ ጊዜ በዚህ ምድር ላይ ኢትዮጵያ ውስጥ ከማይገቡኝ ከአንዳንድ ጓደኞቼ ከሌሎችም ጋር ሳወራ፣ ሁሌም ከተአምር የሚሆንብን ሰው የሚያየውን የሚዳስሰውን መቀበል ተቸግሮ በምናቡ በፈጠረው ቅዠት ውስጥ እየባከነ እንትን እንደሚል ለምን እንደ እንትን እንደሚል አይገባኝም።